ጽናት የኪራ አባት ያስጠነቀቋትን ወይም ደግሞ ያዘዟትን ትእዛዝ በሙሉ ለመሩ ነገረቻት። መሩ ካልነገርሽኝ እኔን ትጠራጠርኛለች ማለት ነው፣ ጓደኛዬም አይደለሽም እያለች በጣም ተናዳባት ነበረ። ከዛም አማራጭ የላትም፣ ግን ለማንም እንዳትናገሬ ሀሳቤንም ልታስቀይርኝ እንዳትሞክሬ ብላት ነበረ። ከዛ እሷም ላዳምጠውና የሚወስነው ውሳኔ ከዛ በኋላ እንወስናለን አለቻት። ከዛ ጽናትም ለመሩ የተፈጠረውን ነገር እንዲሁም ደግሞ የኪራ አባት ያሏትንና ሀሴትንና ኪራን እሷ ፍቅር ውስጥ እንዲገቡ እንድታግዛቸው የጣሉባትን ማዕቀብ ለመሩ ተናገረች። መሩ ደግሞ ምን ምን አስበሽ ነው በማለት በጣም ተናደደች። መሩ እንደዛ እኮ አይደለም የጽና የኪራ እናት የካንሰር ሕመምተኛ ናቸው፣ ስለዚህ ማግባትና ማስደሰት እንዳለበት አባትየው አስጠንቅቆ ነግሮኛል። እናም ለእናቱ ስል ማድረግ አለብኝ አለች። ይሄ በፍጹም አይሆንም፣ አንቺና እሱ ተጋብታችሁ እናትየዋን ማስደሰት ትችላላችሁ ፈጣሪ ደግሞ ስለታመሙ ሞት የለም አለቻት። ከዛም ለኪራ መሩ ይህንን ስትነግረው እኔና ጽናት እዚህ አብረን ኑረን እንድንቀጥል ህይወታችንን የማያደርጉ አካሎች ብዙ ናቸው፣ እኔና ጽናት ወደ ውጭ ወጥተን የራሳችንን ህይወት መኖር አለብን በማለት የራሳቸውን ህይወት ይዘው እንግዲህ በረራቸውን ቀጥለዋል ማለት ነው ውጭ ሀገር ተሳፍረው ኑረው ሄደው የራሳቸውን ህይወት ለመኖር ወስነዋል። እጅግ በጣም ደስ ይላል። የኪራ እናት አሁን ከጽናት ጋር በመሆኑ በጣም ደስተኝነት እና እድለኝነት ተሰምቷቸዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ዛሬ ደስ የሚለውና እኛም የምንፈልገው ነገር ተሳክቷል ማለት ነው። እሱም ምንድን ነው? ጽናትና ኪራ አብረው እንዳይኖሩ ብዙ መሰናክሎች በመካከላቸው ቢፈጠሩም ነገር ግን እጅ አንሰጥም በማለት አንዳንድ ጊዜ ነገሮችን በራሳችን ማድረግ ወይም ደግሞ መቀየር የማንችላቸውን ነገሮች እምቅ አድርገን ከምንይዝ ይልቅ ከአንዱ አንዱ ስናካፍለው የሚቀነስልን ወይም ደግሞ የሚስተካከልበት አማራጭ ይኖራል ማለት ነው እንግዲህ ጽናት እስከ ዛሬ ስትሰቃይበት የከረመችው ምክንያት የኪራ አባት ከነገሯት ወዲህ ምን ማድረግ አለብኝ እያለች ራሷንም እንዲሁም ደግሞ ኪራንም በጣም ልቡን እየሰበረችው እየጎዳችው የከረመችው ለሰው አለማማከሯ ነበር ዛሬ ግን እንደ መሮ አይነት ጓደኛ በጣም ደስ የምትልና ምክሯና አንደበቷ ለየት ያለ ምግብ ብ የሆነችዋን ጓደኛዋን የተፈጠረውን ነገር ስትመክራት እና አንቺ ሴት አይደለሽም ስለዚህ የጽናት የኪራ አባት ይሄንን ስላለች ኪራ ደግሞ የማይፈልገውን ህይወት ማንም ሰው እንዲኖር የሚያስገድደው አይኖርም። ከዚህ በኋላ ህጻን ልጅ አይደለም። ስለዚህ አንቺና ኪራ አብራችሁ መሆን ሲገባችሁ አንቺና ኪራ ተጋብታችሁ ደስተኛ ማድረግ ስትገቡ አንቺም እሱም ሌላ ነገር እየገተታችሁ ህይወታችሁንና ደስታችሁን ያለ ፍላጎታችሁ አሳልፋችሁ የምትሰጡት ምክንያቱ ምንድን ነው? ስለዚህ አንቺን ለ የራስሽን ደስታ ለሀሴት አሳልፈሽ መስጠት የለብሽም። ሀሴት ደግሞ በጣም አስተዋይ ልጅ ናት። እንደ ሶሲ ወይም ደግሞ እንደ ቤቲ ራስ ወዳድ አይደለችም። የመጣችበት አላማ ለምን እንደሆነ እራሱ አታውቅም። አባቷ ሄዢ ስላላት ብቻ መጣች። ስለዚህ እድልሽንና የራስሽን ህይወት ለሌላ ሰው አሳልፈሽ ስጪ አልልም። የኪራን እናት በስነ ስርዓት ራሱን ቢሆን እኛም ቢሆን አባቱንም አናግረም። ቢሆንም የራሳቸውን ህይወት እንድትኖሩና አግብታችሁ በአንድ ሁናችሁ እንድትደሰቱ ህይወታችሁን እንድትቀጥሉ እፈልጋለሁ እኔ በራሴ እነሱም ቢሆንም እምቢያይሉም አለቻት ጽናት ደግሞ ቀወጠችው። በፍጹም ለማንም ይሄን ነገር እንዳትናገሬ እኔ ለኪራ የምመጥ ነው ሴት አይደለውም። ምክንያቱም ሰራተኛ ነኝ የድሃ ልጅ ነኝ። ስለዚህ ሰራተኛ ደግሞ እንደ ትኬራ አገባ ይላሉ አባቱም እናቱም ሰራተኛ አገባህ ብለው ይክዱታል እንጂ በፍጹም የኔና የሱን ጋብቻ አይፈልጉትም አለች። ከዛም መሩ ደግሞ ይሄ አስተሳሰብ ኋላ የቀረ ነው። ስራ ማንም ሰው ማንንም ቢሆን ሊያስነቃ አይችልም። ማጣትም እንደዛው ሁሉም ሰው እማማ ላይ አይደለም የምኖረው፣ ከመልካም ማማ ወርዶ አዘቅት ይገባል። ስለዚህ እባክሽን ጽኑ እንደዚህ አይነት ውሳኔ አተወስኝ፣ የልጁም ልብ መጎዳት የለበትም ብላ ጽናትን እንደምንም ብላ መከረቻት። ከዛ ጽናት ግን ፈቃደኛ አይደለችም። ጽናት በፍጹም ሀሴት ጋርም ሆነ ሌላም ሴት ጋር እያግባና ይኖር። እኔ ግን የእሱ ሚስት ሊሆን አልችልም። እኔ እየወደድኩት የተሰቃየው ልኖር ስትላትም፣ መሩ ደግሞ አንቺ ፈልገሹ ተሰቃይ፣ ግን እሱን እኮ እያሰቃየሹ ነው። እንደ በፊቱ አይደለም፣ ያ ሳቂተኛው ኪራ የለም አብሮሽ። ያንቺ ሳቅ ሲጠፋ የእሱም ጠፍቷል። እባክሽን አለቻት። ከዛ መሩ ለኪራ አማከረችው። ኪራ ደግሞ የሆነ ነገር እንደ ደበቀችኝ አይኗ ላይ አይቼ ነበረ። ጽናት የእኔ ጽናት በድንገት ይህንን ሀሳብ ታመጣለች ብዬ አልጠብቅም። ምክንያቱም ነገር ግን አልፈልግህም፣ ሄድልኝ ስትለኝ እውነትም አልፈልገኝም ብዬ ነው የተረዳሁት። መጀመሪያ ፍቅር ሳይሆን ስሜት ነበር አንተ ላይ ያለኝ ስትለኝ ግራ ተጋብቼ ነበረ አለ ። ከዛ እሱም ይሄ ነገርማ ከሆነ እናቴና አባቴን ነግሬያቸው አልፈልግም ካሉ ሰራተኛ አግብተህ ልጃችን አይደለህም ካሉ፣ እኔም የራሳቸው ጉዳይ። እናም ጽናትን ወደ ውጭ ሄጄ የራሴ ህይወት መኖር አለብኝ አለ። አይገርምም። ከዛ ቤተሰቦቹ ሲጠየቁ አሻፈረን አሉ። የበላ አባት ልጅ አምጥተን አሳቅፈነው፣ እናም የጓደኛን ልጅ በስነ ስርዓት በስነ ምግባር የታነጸችና ያደገኝ ልጅ አልፈልግም አምጥተን ሰትነው አልፈልግም ካለ ሰራተኛ በፍጹም ሊያገባ አይችሉም አሉ። ሰራተኛን አንዳንድ ሰዎች የወረደና ወይም ደግሞ በስራው ልክ የሚያዩ ሰዎች አሉ። ሰራተኛ አንድ ሰው ስላገባ ውርደት ወይም ደግሞ ክብራቸው የተነካ የሚመስላቸው ሰዎች አሉ። አሁን ጽናት የፈራችው ነገር ደረሰ። እናም አንተ እኔ ለአንተ አልመጥንህም ስትለውም ሰራተኛ ሰራተኛ ናት ሰራተኛ አገባ ካሉሽ አትስሚያቸው የሚሉሽን ሰዎችም አትስሚያቸው፣ ለገንዘብ ብላና የቀረበችው የሚሉሽንም ሰዎች አትስሚያቸው። ለእኔ አንቺ ትልቅ ንግስቴ ነሽ፣ እዋክሽን እልቤ ውስጥ ትልቅ ዙፋን አለሽ ብሏት ነበረ። እሷ ግን አይሆንም እያለች እሱን በጣም የሚሰብር ቃላቶች እየተናገረችው ነበር። እናም አሁን የፈራችው ነገር በገዛ ቤተሰቡ ላይ መጣ። እሱ ደግሞ የፈለገ ይሁን፣ እኔና ጽናት የሚለያየን ቤተሰብ ካለ እኔን አይፈልጉኝም ማለት ነው። ስለዚህ እኔና ጽኑ ከዚህ ወጥተን ውጭ መኖር አለብን አይደለም ልጅ መውለድ ወይም ደግሞ ደስታን ከሆነ የሚፈልጉት ልጃችንን ወልደን ወደ ሀገራችን ተመልሰን እናሳያቸዋለን እዚያ ሀገራችን ላይ እንድንኖር ካልፈቀዱልን በማለት እነሱ እንግዲህ ላጥ ብለው ሄዱ። እናም አንዳንዴ ጽናት እስከ ዛሬ ስትሰቃይበት የነበረችው ይህ ሁሉ ስቃይ ምንድን ነው አለመናገሯ ነው። ስለዚህ ጓደኛ ካለን ለጓደኞቻችን ሁሉንም ነገር ብናማከር ጥሩ ነው ብዬ አስባለሁኝ። ምክንያቱም በእርግጥ በአሁኑ ሰዓት ማንንም ሰው አምኖ ምስጢርን አሳልፎ ወይም ደግሞ ችግሬን ተረዳይ ብሎ መናገር ትልቅ መዘዝ ሊያመጣ ይችላል። ግን ቢሆንም ደግሞ በፍጹም አንድ ሰው ከዝምታ ይልቅ የኔ የሚለው ሰው ጓደኛም ካለው ወይም ደግሞ ለሚወደውም ሰው ችግሩን ሲያማክር ከሱ ይልቅ እሱ ጭንቀት ውስጥ ሆኖ ሊፈታቸው ወይም ደግሞ የመጣለት ተዛ ነገር ለመውጣት ሀሳብ ካጣ ሌላው ሰው ደግሞ ቀስ ብሎ መፍትሄ ሊኖረው ይችላል። አይዞህ ማለት ራሱ አንድ ትልቅ ነገር ነው። ሰሞኑን ደብቃ በመኖራ የእሷንም ኪራንም ልብ ሳብራለች ለመሩ በመናገሩ ልቅስ ትልቅ መፍትሄ መጥቶለታል ማለት ነው። እና ከዚህ ድራማ የተማርኩት ችግሮቻችንን በውስጣችን እምቃርገን በብዙ ከምንይዝ ይልቅ ቢያንስ ጨርሰን ባናወራ ለምንወዳቸው ሰዎች ጫፉን ብንነግር የተሻለና ጥሩ መፍትሄ ይመጣል ብዬ አስባለሁ። እናም አንዳንድ ጊዜ ነገሮችን በውስጣችን በያዝን ቁጥር ወይም ደግሞ አንዳንድ ሰዎች በውስጣቸው ይዙና መፍትሄውን ይፈልጋሉ። ጽናት ግን ድምድም አድርጋ ምንም ነገር አልፈልግ ደስታ ያን አሳልፍ ይሰጣለሁ የሚል እቅር ነበራት። ስለዚህ ያንን እቅድ አፍነን ከምንይዘው ይልቅ ጊዜ ይፈታዋል እያልን ሰበቡ ማድረስ ለእኔ የጨነቀኝን ለጓደኛዬ በማክራት መታመን አለመታመን የራሷ ጉዳይ ነው። በብዙ ሳይሆን ጫፍ ጫፉን ብንናገር መፍትሄ እናገኝለታለን ብዬ አስባለሁ። ፅናትን ያስጨነቃት መከራ ዛሬ እንግዲህ እንድፈታ እና ደስተኛ ሆና ከኪራ ጋር እጅ ለእጅ ተያይዛ እንድትቀጥል አድርጓታል። ቻናሉን ሳብስክራይብ እያደረጋችሁ